አመሰግናለሁ። እንግዲህ በዋነኛነት ስልጠናውን በአዳማ ከተማ ስናካሄድ ዋና መሪ ሀሳቡ የሆነው በብልጽግና ወይም የመደመር መንግስት ላይ ያሉ የዘርፎች እመርታን ማየት ነው። እንግዲህ በብልጽግና ፓርቲ የመደመር መንግስት አሁን እያካሄደ ያለው የብዝሀ ኢኮኖሚ ዘርፍን በመያዝ የሀገርን ብልጽግና እውን ማድረግ ነው። ከዚህ አንጻር በግብርናው፣ በኢንዱስትሪው በከተማ ልማቱ በገጠር ልማቱን ጭምር ሰፊ የሆኑ ውይይቶችን አድርገናል። የልምድ መለዋወጥም አመራሩ ከየመጣበት አካባቢ ማድረግ ተችሏል። ከዛ በዘለለ እንግዲህ በቃል ስንነጋገር የነበረውን ከዚህም በፊት ስራዎችን በተለያዩ አካባቢዎች እየተሰሩ ያሉትን በአካል ተገኝቶ ደግሞ መጎብኘት አንዱ ትልቁ ቁም ነገር ነው። ከዚህ አንጻር የተነጋገርናቸው ነገሮች መሬት ላይ ምን ይመስላሉ፣ ምን ምርታዎች አይተናል፣ በዘርፎች የሚለውን ከትላንት ጀምሮ እንግዲህ እየተካሄደ ይገኛል። በትላንትና ዕለት የገጠር አካባቢን ከማበልጸግ አኳያ ምን የተሰሩ ስራዎች አሉ የሚለውን አይተናል። ከዛ በተጨማሪ ደግሞ የገጠር ልማትን ከግብርና ልማት ጋር የማስተሳሰር ሁኔታዎችን አይተናል። ዛሬ ደግሞ በሳይንስ ሙዚየም ተገኝተን ቴክኖሎጂን ለአገር ልማት እንዴት መጠቀም እንችላለን የሚለውንም ያየንበት ነው እና በጣም ሰፊ ስራዎች በተለይ ዘመኑ የአርቲፊሻል ኢንቴሊጀንስ ዘመን በመሆኑ ምን እየተሰሩ እንዳለ ኢትዮጵያ ሀገራችንም ዓለም ከደረሰችበት የቴክኖሎጂ ስራዎች አንጻር ምን ትመስላለች የሚለውን በቋሚነት ኤግዚቢሽን ተዘጋጅቶ በተለያዩ ኤሪያዎች ላይ አመራሩ እንዲያይና አሳይመንት ይዞ እንዲሰራ የሚያደርግ ነው ብዬ አምናለሁ። ዋናው እንግዲህ የዘርፎች ምርታ ብለን ስንመለከት አንዱን ዘርፍ ብቻ ይዘን ሌላውን ምንታው እንዳይደለ በደንብ ተግባብተንበት የወጣንበት ስልጠና ነው። ከዛ አንፃር እዚህ የተሰሩ አድቫንስድ የሆኑ ጉዳዮችን ከተለያዩ አካባቢዎች የመጡ አመራሮች በሚያዩበት ሰዓት አንደኛ የይቻላልን መንፈስ ይዘውት የሚሄዱ ነው የሚሆነው። ዓለም የደረሰበትን ኢትዮጵያም ልትደርስ ትችላለች ዘግይተን የጀመረን ቢሆንም የሚቻል ስራ ነው የሚለው ማሳያ ነው ብዬ ነው የማምነው። ትላንት በኦሮሚያ ያደረግነው ጉብኝት ከተማን ከገጠር እንዴት ማስተሳሰር እንደሚቻል፣ የገጠር ላይ ያለውን ኑሮ እንዴት መቀየር እንደሚቻል የሚያሳይ ነበረ። ምክንያቱም ከገጠር ወደ ከተማ የሚደረገውን ፍልሰት እንደገና ለመቀነስ እንደገናም ደግሞ የገጠር ማህበረሰቡ ኳሊቲ ላይፍ እንዲኖር የማድረግ ስራ በአካባቢው ቅርብ የሆኑ ሰርቪሶችን ማቅረብ። እንግዲህ ብዙ ጊዜ የምናስበው ከተማ ላይ ነው ሰርቪሶች አቬል ይደረጋሉ ብለን የምናስበው። ያንን ግን ወደዛ መውሰድና ያንንም ማህበረሰብ መጥቀም ለከተማውም ትልቅ ግብዓት ይሆናል የሚል ነው። አሁን ደግሞ ዛሬ በአዲስ አበባ የምናደርገው በተለይ የከተማ አምራችም እንደሆነ ማሳያ ነው። ብዙ ጊዜ ከተማ በገጠር ምርቶች ላይ ዲፔንድ የሆነ ነው ነው የሚባለው እንደሱ ሳይሆን ግን ከተማም አምራች፣ ገቢም አመንጪ እንደሆነ ትልቅ ማሳያ ይሆናል ብዬ ነው የማምነው። ከዚህ በተረፈ ደግሞ አሁን ያለንበት የሳይንስ ሙዚየም ሲጀመር ጀምሮ የነበረውን እናስታውሳለን። አሁን ግን በቋሚነት ደግሞ የሚጎበኝ ኤግዚቢሽን ተደርጎ መቀመጡ ለአመራሩ ትልቅ ስንቅ ይሆነዋል። ወደ እያአካባቢው በሚሄድበት ሰዓት ይሄንን የማይቀረውን እድገት የዲጂታል ዓለሙን መቀላቀል ወሳኝነት እንዳለው ለምናስበው ብልጽግናችን ሌሎች ዘርፎችንም ይዞልን የሚወጣ ትልቅ አቅም እንደሆነ ከመገንዘብ ባሻገር ስራን በተግባር ለመተግበር ደግሞ ለመስራት ደግሞ የሚያመች ትልቅ ኢነርጂ ይሆናል ብዬ።